አዲስ አበባ ሶስት ሰዓት ከሆነ ለንደን ስንት ሰዓት ይሆናል? ይህንን እንዴት እናውቃለን? ይህንን ልዩነት ማወቃችን ይህንን ሰዓት ልዩነት ማወቃችን ለፓይሌቶች ምንድነው ጥቅሙ? ወይም ደግሞ ለአንድ ፓይሌት የታይም ዞን ኮንሴፕትን አንደርስታንድ ማድረግ ምንድነው ጥቅሙ? ጤና ይስጥልኝ፣ እንደምን አላችሁ ውድ የኢትዮ ፓይሌት ቤተሰቦች፣ ዛሬ ለውራዎች የመጣሁት ስለ ታይም ዞን ነው። እንደሚታወቀው ብዙ ጊዜ ፓሴንጀር ፒኤ ላይ ወይም ደግሞ ፓሴንጀር አናውንስመንት ላይ ሰምታችሁ ሊሆን ይችላል። ከተነሳችሁ በኋላ ስለበረራው መረጃ ሲሰጡ ፓይለቱ መዳረሻችን ለንደን ወይም ኒውዮርክ፣ ወይም ደግሞ ፍራንክፈርት በሀገሩ ሰዓት አቆጣጠር በዚህ ሰዓት እንደርሳለን ብሎ ሲያወራ ሰምታችሁ ሊሆን ይችላል። ገና ከአዲስ አበባ ወይም ከኢትዮጵያ አየር ክልል ሳንወጣ በምናወቅ እንዴት ነው ይህንን ካልኩሌት የሚያደርገው የሚለውን ነገር ለእናንተ ዛሬ የተወሰነ ቲፕ ላደረጋችሁ መጥቻለሁ። እንዲሁም ደግሞ ስለ ታይም ዞን ኮንሰፕት ኢንጀነራል ለሁሉም ቢያውቀው ጥሩ ስለሚሆን በሚል የተወሰነ ጀነራል የሆነ አይዲያ እንዲኖራችሁ ቀለል ባለ መልኩ ልነግራችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ፣ እሺ። እንግዲህ ዛሬ እንዳልኩት ስለ ታይም ዞን ነው የምናወራው ብያለሁ። ስለ ታይም ዞን ማውራት ስንጀምር መሰረታዊ የሆኑና የምናውቃቸውን ነገሮች መጀመሪያ አስረዳችኋለሁ። ከዛ ተነስተን ታይም ዞን ኮንሰፕቱ እንዴት ነው የሚለውን በደንብ ለመረዳት እንሞክራለን ማለት ነው። የመጀመሪያው ነገር ሁላችንም የምናውቀውና የተማርነው በትምህርት ቤቶችም የተማርነው በሳይንሱም በጂኦግራፊውም የምናውቃቸው ነገሮች አሉ። የመጀመሪያው ምድር በአንድ ቀን ውስጥ ስንት ዲግሪ ትዞራለች የሚለው ነው። በአንድ ቀን ውስጥ ምድራችን ወይም በ24 ሰዓት ውስጥ 360 ዲግሪ ትዞራለች ብለን ተምረናል። በአንድ ቀን ውስጥም 24 ሰዓት እንዳለን እናውቃለን። አንዱ እሱ ነው። ስለዚህ ይህንን የምናውቀውን ሪፈረንስ ከያዝን በኋላ ምድራችን በአንድ ሰዓት ውስጥ ደግሞ ስንት ዲግሪ ከቨር እንደምታረግ ካልኩሌት ማድረግ እንችላለን ማለት ነው። ያ እንዴት ነው የምናገኘው? በአንድ ቀን ውስጥ ወይም በ24 ሰዓት ውስጥ 360 ዲግሪ ከዞረች 360 ለ24 ማካፈል ነው ማለት ነው። 360 ለ24 ስናከፍል ስንት እናገኛለን? 15 ዲግሪ እናገኛለን ማለት ነው። ስለዚህ ምድራችን በቀን 360 ዲግሪ፣ በአንድ ሰዓት ውስጥ ደግሞ 15 ዲግሪ ከቨር ታደርጋለች ወይም ትዞራለች ማለት ነው። ስለዚህ ታይም ዞን የምንለው አንድ ታይም ዞን የምንለው 15 ዲግሪ ምድር ምዞርበት ኤሪያ ማለት ነው። 15 ዲግሪ ያክል ከበር የምታረግበት ኤሪያ አንዱ ታይም ዞን ነው ማለት ነው። ስለዚህ እንደዚህ አይነት ኤሪያዎች ስንት አሉን ማለት ነው? በአንድ ቀን ውስጥ ከበር የሚደረጉ 24 ናቸው ማለት ነው። ስለዚህ የሎንግ ቲድናል አክሲሱን በመያዝ ከዛ አንፃር እዛ ኤሪያ ውስጥ ያሉ ሀገራት ሁሉ ተመሳሳይ የሆነ ታይም ዞን ይኖራቸዋል ማለት ነው። ስለዚህ አንድ ታይም ዞን የምንላቸው በአንድ ታይም ዞን ውስጥ ያቸው የምንላቸው በ15 ዲግሪ ውስጥ ያሉ ሀገራት ናቸው ማለት ነው። ስለዚህ እንደዛ ስናከፋፍላት የምድርን 360 ኦል አራውንድ ኤርዝ ያለውን ሰርፌስ በ15 በ15 ዲግሪ ስናከፍል 24 ታይም ዞኖች እናገኛለን ማለት ነው። ስለዚህ መጀመሪያው መነሻችን እሱ ይሆናል። ከዛ ዋናው ደግሞ ሌላኛው መያዝ ያለብን ኮንሰፕት ከየት ነው ሴንተር ኦፍ ፖይንታችን ወይም መነሻችን ሪፈረንሳችን፣ እሱ ኢን ጀነራል ተርም ግሪን ዌች ይባላል። መነሻ ወይም ዜሮ ተብሎ ሎንግቲዩድ ዜሮ ተብሎ የሚጀመርበት ለንደን ነው። ስለዚህ ከለንደን አንጻር ደግሞ አንድ ሪፈረንስ እንወስዳለን። ለንደን ዜሮ ታይም እንለዋለን፣ ወይም ደግሞ ዜሮ ሎንግቲዩድ እንለዋለን። ስለዚህ ከለንደን ቱ ዘ ኢስት ያሉ ሀገራት ሁሉ ታይማቸው ፕላስ እያደረገ ነው የሚሄደው። ኦኬ ከለንደን ቱ ዘ ኢስት ያሉ ማፑን ማን በጭንቅላታችሁ ለማምጣት ሞክር ብቻ ከለንደን ቱ ዘ ኢስት ያሉ ሀገራት ሁሉ ታይማቸው ከለንደን አንጻር ፕላስ እያደረገ ይሄዳል። ኤቭሪ ፊፍቲን ዲግሪ ማለት ነው። ስለዚህ ከለንደን በ15 ዲግሪ ቱ ዘ ኢስት ያሉ ሀገራት ታይማቸው ፕላስ ይሆናል። ከለንደን በ15 ዲግሪ ቱዘ ዌስት ያሉ ሀገራት ደግሞ ማይነስ ይሆናል ማለት ነው ታይማቸው። ምክንያቱም ሪፈረንሳችን ማን ነች ብለናል? ለንደን ነች ብለናል። ስለዚህ አንዱ እሱን ያዙት፣ ከዛ በኤግዛምፕል እናየዋለን። ደግሞ ኤግዛምፕል አንድ ሀገር እንወስድና ከለንደን አንፃር ታይሙ ስንት ነው፣ ከዛ እንዴት ነው ዲተርሚን የምናደረገው የሚለውን ነገር በቀላሉ ካልኩሌት ማድረግ እንዴት እንደምንችል እናያለን ማለት ነው። ስለዚህ ሌላኛው ደግሞ ሶስተኛው እንድትይዙት የምፈልገው ኮንሰፕት ዩቲሲ ታይም የሚባል አለ። ኮኦርዲኔትድ ዩኒቨርሳል ታይም ይሄ ሁሉም ሚጠቀምበት በተለይ በአቪዬሽን ሰዓት ፕላን ስታደረጉ፣ ስትነጋገሩ፣ በሪፖርት ስታረጉ፣ ኮሚኒኬት ስታደረጉ ዩቲሲ ታይም ነው የምትጠቀሙት፣ ወይም ደግሞ ኮኦርዲኔትድ ዩኒቨርሳል ታይም ነው ኮሚኒኬሽን ላይ ኤቭሪቲንግ። ምክንያቱም በዛ ሰዓት ለምሳሌ ከኢትዮጵያ የሚነሳው በኢትዮጵያ ሰዓት የሚያወራ ቢሆን ከለንደን የሚነሳው በለንደን ታይም የሚያወራ ከኒውዮርክ የሚነሳው በራሱ ታይም የሚያወራ ቢሆን ኮሚኒኬሽን ላይ ሚስ አንደርስታንዲንግ ይመጣል። ሶ ምን አለ ይሄንን ሚስ አንደርስታንዲንግ ወይም ኮንፊውዥን ክሊር የሚያደርግ ሁሉም የሚጠቀሙት ዩኒቨርሳል ታይም አለ ማለት ነው። ዩኒቨርሳል ኮኦርዲኔትድ ዩኒቨርሳል ታይም ነው አለ። ሶ መነሻውን ዩቲሲ ዜሮ የምንልበት ለንደን ታይም ነው ማለት ነው። ስለዚህ የኢትዮጵያን ሰዓት ስታወራ ከዩቲሲ አንጻር ፕላስ ትሪ አድርገህ ነው የምታወራው እንጂ ዝም ብለን ተነስተን ከጠዋት ሁለት ሰዓት ነው ሶስት ሰዓት ነው ምናምን አንልም። ያንን መረዳት ይጠበቅብናል ማለት ነው አንደኛው። ስለዚህ አሁን ከምን ተነሳ መጀመሪያ ሁላችን ከምናውቁ ኮንሰፕት ምድር በ24 ሰዓት ውስጥ 360 ዲግሪ እንደምትዞር በአንድ ሰዓት ውስጥ 15 ዲግሪ ክብር እንደምታረግ፣ የ15 ዲግሪ ደግሞ አንድ ታይም ዞን ነው ብለን ይዘናል። ከዛ በኋላ ደግሞ ለንደን መነሻችን መሆኑን ተነጋግረናል። ለንደን ታይም ወይም ዩቲሲያችን ዜሮ ብሎ የሚጀምረው ከለንደን መሆኑን ተነጋግረናል። ስለዚህ ከዛ በኋላ ከነዚህ ከሶስቱ ነገሮች በተጨማሪ ደግሞ አሁን በተጨማሪ ስለ ዩቲሲ እና ሎካል ታይም ደሞ ልዩነትና አንድነት እናወራለን ማለት ነው። በጣም ወሳኙ ነገር እዚህ ጋር ስለሆነ ያለው ዩቲሲ ታይም ቅድም እንዳልኳችሁ ወርልድ ዋይድ ሁሉም ሰው ተመሳሳይ በሆነ ሰዓት ማውራት ሲፈልግ የሚጠቀምበት ነው። ዩቲሲ ታይም ወይም ዙሉ ታይም ይባላል በአቪዬሽኑ። ሶ በአንድ ዩቲሲ ታይም ውስጥ ሀያ አራት በሀያ አራት ሰዓት ኮንሰፕት ነው የምታወሩት እንጂ ላይክ እንደ ሎካል ታይሙ በአስራ ሁለት ሰዓት አይደለም፣ ኤኤም ፒ ኤም ብላችሁ አይደለም የምታወሩት። በዚህ ስታወሩ ዋን ኤይት ዜሮ ዜሮ ዙሉ ወይም ዋን ናይን ስሪ ዜሮ ዙሉ ምናምን እያላችሁ ነው እንጂ የምታወሩት ላይክ እንደ ሎካል ታይሙ ከአስራ ሁለት ሰዓት በላይ የሆነውን ነገር እንደገና አንድ ብላችሁ አትጀምሩም ማለት ነው። ከዛ ይህንን አንደርስታንድ ማድረግ ይጠበቅባቸዋል። በ24 ሰዓት ነው ማለት ነው ዩቲሲ ታይም ስታወሩ። ሎካል ታይም ግን ኤም እና ፒኤም ብላችሁን ዲፍረንሽት አድርጋችሁ የምታወሩት በ12 ሰዓት ልዩነት ማለት ነው። ስለዚህ መነሻችን ለዩቲሲ ታይም ሪፈረንስ ፖይንታችን ቅድም እንዳልነው ማን ነው? ለንደን ነው ብለናል። ስለዚህ የአዲስ አበባን ወይም የኢትዮጵያን ታይም ስናወራ በዩቲሲ ታይም ስናወራ ከለንደን መነሻችን ቱዘ ኢስት ነው ያለ ነው። ስለዚህ 45 ዲግሪ ቱዘ ኢስት ከሆነ ያለ ነው፣ 45ን አከፋፍለን ሶስት ሰዓት አግኝተናል። የአዲስ አበባ ወይም የኢትዮጵያ ታይም ዞን ከለንደን ሪፈረንስ አንፃር ፕላስ 3 ነው ማለት ነው። ዩቲሲ ፕላስ 3 ይሆናል ማለት ነው። ስለዚህ ለንደን ላይ ዜሮ ታይም ከሆነ ወይም ከሆነ ለንደን ላይ አዲስ አበባ ላይ ፕላስ ሶስት ያርጋችሁ ስታገኙ ሶስት ሰዓት ይሆናል ማለት ነው። ወይም ደግሞ ለንደን ላይ አንድ ሰዓት ከሆነ አዲስ አበባ ሶስት ሰዓት ነው ማለት ነው። እንደዛ በማድረግ ነው ኢዚሊ ኮሚኒኬት የምታደርጉት። ከዛ ደግሞ ለፓሴንጀር ደግሞ ልክ ስታወሩ ቅድመ መነሻ ላይ እንደሞከርኩት ፓሴንጀር አናውንስመንት ሲደረግ ዩቲሲ ታይም ተጠቅማችሁ ለፓሴንጀር አትናገሩ። ወደ የት ማምጣት አለባችሁ? ወደ ሎካል ታይም ኮንቨርት አድርጋችሁ ለፓሴንጀር ምን ደርስበትን ኤስቲሜት ታይም ልትናገሩ ትችላላችሁ ማለት ነው። ስለዚህ ያን ለማድረግ ደግሞ የዩቲሲ ታይም እና የሎካል ታይም ልዩነት ማወቅ ይጠበቅባችሁ። ሶ ሎካል ታይም ዲፈር ያደርጋል ልክ እንደ ዩቲሲ ታይም ኦል ኦቨር ዚ ኤርዝ ዘ ሴም ማለት ነው። እንዳላችሁበት ታይም ዞን ዲፈር ያደርጋል ሎካል ታይም ያን ነው። አሁን ኢንጀነራል አንደርስታንድ እንድናረግ የፈለግኩትም የምናወራበትን ኮንሰፕት ያ ነው። ስለዚህ ለፓሴንጀር ስታወሩ ለመንገደኛ ስትናገሩ ኤስቲሜታችሁን በሎካል ታይም ነው። ያን ለማድረግ ግን ዩቲሲ ታይም እና ሎካል ታይም መካከል ያለውን ልዩነት ማወቅ ይኖርባቸዋል። ያን ለማወቅ የምትሄዱበት ደስቲኔሽን ያለውን የታይም ዞን ዲፍረንስ ማወቅ ይጠበቅባቸዋል ማለት ነው። ሰው ቅድም በየ15 ዲግሪ ከፋፍለን ያስቀመጥናቸው ሰዓቶች አሉ። ፕላስ ደግሞ ኢስት እና ወስት ብለን የከፋፈልነው አለ። ወደ ኢስት ከሆነ የምትሄዱት ኦብቪየስሊ ፕላስ ነው የሚሆነው ታይሙ። ወደ ዌስት ከሆነ የምትሄዱት ለምሳሌ ከአዲስ አበባ ወደ ዌስት ስቲል እየሄዳችሁ ሁሌ ማይነስ አይሆንም አይደል? ምክንያቱም ሪፈረንሳችን አዲስ አበባ ስለሆነ ሪፈረንሳችን ለንደን ነው። ለንደን ታይም ዞንን እስክታልፎ ድረስ እና ስፔሲፊካሊ የግድ ለንደን አናቷ ላይ መሆን የለበት ያኦል ወይ ሎንግ ቲቪን ይዛችሁ በለንደን የለንደን ታይም ዞንን ክሮስ እስክታደረጉ ባለበት ዞን ውስጥ ስቲል ፕላስ ነው የሚሆኑ ታይም የግድ ዌስት ሄዲንጋቸው ወደ ዌስት ስለሆነ ሁሌት ማይነስ አይደለም ማለት ነው። ከአዲስ አበባ ሪፈረንሳቸው መነሻቸው ከአዲስ አበባ ከሆነ፣ ስለዚህ ከአዲስ አበባ ኒውዮርክ ስትሄዱ ዩ ኖው ዘ ሪፈረንስ ዝ ለንደን ስለዚህ ከለንደን አንጻር ኒውዮርክ ማይነስ ፋይፍ ነው ታይም ዞናቸው ብለናል። ስለዚህ ማይነስ ፋይፍ ከሆነ ኒውዮርክ የሚደርሱበትን ታይም ወደ ሎካል ኮንቨርት አድርጎ ለማውራት just to take an example ለምሳሌ let's say check ስታረጉ ኤርክራፍታችሁ ላይ ያለው ሰዓት በዩቲሲ ነው ብያችኋለሁ። ቼክ ስታረጉት ስቲሜታችሁ የሚያሳየው 19 ተኩል ምክንያቱም በ24 ሰዓት ነው ዩቲሲ ታይም ዲተርሚን የሚያደርገው ወይም የሚያሳያችሁ ታይም ዲፈረንሱ። ስለዚህ 19 ተኩል ከሆነ የምታዩት እዚህ ጋር ናው ለፓሴንጀር ልትነግሩ ነው ስንት ሰዓት እንደምትደርሱ ማለት ነው። ለኒውዮርክ ሰው ምንድን ነው የምታውቁት ነገር አለ ኒውዮርክ ታይም ዞኑ ስንት እንደሆነ፣ ማይነስ ፋይቭ ነው። ከአስራ ዘጠኝ ላይ አምስት ስንቀንስ ስንት ይቀረናል ማለት ነው? አስራ አራት ተኩል ይቀረናል ማለት ነው። አስራ አራት ተኩል ብላችሁ ደግሞ አትናገሩ። ምስል ወደ ምን ደግሞ መቀየር አለባችሁ? ወደ ሎካል ታይም መቀየር አለባችሁ። ሎካል ታይም ደግሞ ኤኤም እና ፒኤም ያላችሁ ማለት ነው። ስለዚህ አስራ አራት ተኩል ማለት ወደ ሎካል ታይም ለመቀነስ በቀላሉ መንገድ አስራ ሁለት ሰዓቱ መቀነስ ነው። ሶ አስራ ሁለት ከ12 ሰዓት አቀናነሳችሁ የቀራችሁ ሰዓት ከ12 ሰዓት በላይ ከሆነ ፒ ኤም ውስጥ ገብቷል። ንርት ከ12 ሰዓት በታች ከሆነ ኤም ውስጥ። ስለዚህ 14 ሰዓት ተኩል ከሆነ 12 ስታነሱለት ስንት ይሆናል? ሎካል ታይም ማለት ነው፣ 30 ፒ ኤም ማለት ነው ወይም ደግሞ ሃፍ ፓስት ፒ ኤም ትላላችሁ ማለት ነው። ፓሰንጀር አናወንዝ ማለት ነው። እንደዚህ በማድረግ ነው ታይማችሁን ለፓሰንጀር ስትነግሩ ይህንን ቴክኒክ በመጠቀም ነው። ሌላ ኤግዛምፕልም እንውሰድ። ሽ ድጋሚ ለተሴ ቀደም ከለንደን ደግሞ ወደ ኢትዮጵያ እየመጣችሁ ነው። ለአዲስ አበባ የተነሳችሁት ከለንደን ነው። አዲስ አበባ ነው ዴስቲኔሽናችሁ ማለት ነው። ስለዚህ አሁንም ለፓሰንጀር ስትነግሩ፣ ስታዩት ታይም ሪፈረንሳችሁን ስታዩት የሚያሳየችው ዙሉ ታይም ለተሰይ ስምንት ስምንት ተኩል ወይም ስምንት ከሩ እንበለው፣ ወይም ደግሞ ኤይት ፊፍቲን ያሳያቸዋል ስቲሜቱ። ስለዚህ ለፓሴንጀር ስትነግሩ እዛ ጋር እያያችሁ ያላችሁት ዩቲሲ ታይም ስለሆነ ወደ ሎካል ኮንቨርት ማድረግ አለባችሁ። ስለዚህ ኢትዮጵያ ወይም አዲስ አበባ ደግሞ ከለንደን ፕላስ ስሪ ነው ብለናል። ስለዚህ ስምንቱ ላይ ስንት መደመር አለባችሁ? ሶስት መደመር አለባችሁ። ስምንት ላይ ሶስት ስንደመር አስራ አንድ ይሆናል። ኦኬ። ስለዚህ ከ12 በታች ነው አይደለ? 11 ስለዚህ ወደ ሎካል ታይም ስናመጣው ዲስ ኢ ም ሎካል ታይም ትላላችሁ ማለት ነው ከዛ ደግሞ ወደእኛ ደግሞ ለማምጣት ከፈለጋችሁ ከዛች ከስምንቷ ላይ ሶስት መቀነስ እኔ አሁን የማረገው ቴክኒክ እሱ ነው ወደ ኢትዮጵያ ሰዓት ለመቀየር የኛም ደግሞ ትንሽ ለየት ይላል አይደል ፒኤም አንጠቀምም አሁን ለአበሾቹ ስትናገሩ ደግሞ መቀነስ ከዛች ከንትኗ ላይ ከዙሉ ታይሙ ላይ ወይም ከዩቲሲ ታይሙ ላይ ማይነስ ስሪ ማድረግ እንደዛ ስታረጉ 11 ኤ ኤም ማለት በእኛ ስታመጡት አምስት ሰዓት ማለት ነው ከጠዋቱ አምስት ሰዓት ሲል አዲስ አበባ የምንደርስ ይሆናል ብላችሁ ካወራችሁ በኋላ ግን በእንግሊዝኛው ደግሞ ፒን ስታደረጉ ኢንተርናሽናል ነገር ስለሆነ እንግሊዝኛ ስታወሩ የሎካል ታይም 11 ኤ ኤም ትላላችሁ ማለት ነው እነዚህን ኤግዛምፕሎች ለመረዳት ሞክሩ። አምናሹር ምን ያህል ቀለል አድርጌ እንዳስረዳችሁ። ጀስት ግን ሲምፕሊ ኮንሰብቱን በዚህ መንገድ ከያዛችሁት በራሳችሁ ደግሞ የተወሰነ ነገር ጉግል አድርጉና ሞር ለመረዳት ሞክሩ። ስለዚህ በአጭሩ ስለ ታይም ዞን እና ስለ ዩቲሲ ታይም ጥቅሙ እንግዲህ እንደነገርኳችሁ አቪዬሽን ላይ በጣም ትልቅ ጥቅም አለው። ወርልድ ዋይድ ስትነጋገሩ ስለ ሰዓት በዩቲሲ ታይም ነው የምትነጋገሩ ትብያቸዋለሁ። ኖርማል ከሆነ ከፓሴንጀር ጋር ስታወሩ ብቻ ነው ወደ ሎካል ታይም ቀይራቸው የምታወሩ። ስለዚህ ያንን ለማድረግ የታይም ዞን ኮንሰፕት አንደርስታንድ ማድረግ ለአንድ ፓይሌት ወሳኝነት አለው። ያንን እንድታውቁ ይጠቅማቸዋል በሚል ነው ይህን ቪዲዮ የሰራሁት። በዚህ ለማጠቃለል ያክል ታይም ዞን የምንለው ሁላችንም በምናውቅ ኮንሰብት፣ ምድር በአንድ ቀን ውስጥ ወይም በ24 ሰዓት ውስጥ 360 ዲግሪ ትዞራለች። በአንድ ሰዓት ውስጥ ደግሞ 15 ዲግሪ ትዞራለች። ስለዚህ በዚህ በ15 ዲግሪ ሬዲየስ ውስጥ ያሉ ሀገራት ከላይ እስከታች ተመሳሳይ ሰዓት ይኖራቸዋል። ተመሳሳይ ታይም ዞን ውስጥ ናቸው ስለሆነ ማለት ነው በሚል ይዘናል። ከዛ ካልኩሌት ለማድረግ መነሻችን ሪፈረንሳችን ለንደን ነው ብለናል። ዩቲሲ ዚሮ ብሎ የሚጀምርበት ሎኬሽን የለንደን ታይም ነው። ስለዚህ ከለንደን ቱዘ ኢስት ያሉ ሁሉም ታይማቸው ፕላስ እያደረገ ነው የሚሄደው ኤቭሪ ፍቲን ዲግሪ። ከለንደን ቱዘ ዌስት ያሉ ታይማቸው ማይነስ እያደረገ ነው የሚሄደው ኤቭሪ ፍቲን ዲግሪ። ከዛ ከአንድ ሀገር ወደ አንድ ሀገር ስንሄድ ከተነሳንበት መዳረሻችን የምንደርስበት ኢስትሜትድ ታይም ለማውራት ለፓሴንጀር ለመናገር ሪፈረንሳችን ይሄ ይሆናል ማለት ነው፣ ዩቲሲ ታይም ይሆናል ማለት ነው። ስለዚህ ከለንደን ቱዘ ዌስት ነው ኢስት ቱዘ ኢስት ነው ያለ ሀገሩ የሚለውን ማወቅ ይጠበቅብናል። ከዛ ደግሞ ስንት ዲግሪ ዲፍረንስ እንዳለው ከለንደን ታይም ዞን አንጻር ስንት ዲግሪ ቱዘ ኢስት ቱዘ ዌስት እንደሆነ አውቀን እሱን አቀናንሰን ዩቲሲን ወደ ሎካል ታይም ቀይረን ነው ይሄን ሁሉ ኮንሰፕት ካላወቀን ለፓሴንጀርስ ትክክለኛውን ስቲሜት ታይም ኦፍ አራይቫል መናገር አንችልም ማለት ነው። ስለዚህ በአጭሩ እናንተም ቅድም እንዳልኩት በራሳችሁ መንገድ ደግሞ ይህንን ኮንሰፕት ለመረዳት ጉግል አድርጋችሁ የተወሰኑ ቪዲዮዎችን አይታችሁ ከኔ በተሻለ ኤክስፕሌን የሚያደርጉ ቪዲዮዎች አይጠፉም፣ አይታችሁ ለመረዳት ትሞክሩ፣ ይጠቅማቸዋል በሚል ነው ይህም ቪዲዮ የሰራሁት። ምናልባት ኮንፊውዥን ካለ ክሊር ያልሆነላችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። በጥያቄያችሁ መሰረት ደግሞ በተቻለኝ መጠን በቀላሉ ለማስረዳት እሞክራለሁ። ስላዳመጣችሁ እኛ አመሰግናለሁ። ላይክ ኮሜንት ሰብስክራይብ ማድረግ ደግሞ አትርሱ እላለሁ። አመሰግናለሁ። መልካም ጊዜ።